ወዮ ወዮ፣ ታይልኝ አለች ሔርሜላ፣ ተይልኝ። አሳይሻለው እንዴት ፍቅር መስጠት እንደሚቻል፣ እንዴት ለወንድ ልጅ ክብር መስጠት እንደሚቻል አሳይሻለው። ካልፈለግሽው ታይ። እኔ ስም ግን አታነሻለች። እስከ ዛሬ ዝምታ መርጣለች። በነገራችን ላይ ሩታ ትፈራለች። ሌ ሌላ ከዚህ በፊት ያገኘችው ልጆች ስትመታ ነበር። አንድ ቀን እጇን አንስታ አጣቀብ። ዛሬም እንደዚህ ነው ጠቅ ያረክችው። ግንባሯን አያችሁም? ምን አለ? አፋን ከፈተች። ሲቀጥል ንቀት አለብሽ ሩታ ማለት ነው አለ። እኔ ሰው የለም ያልሽ ነው። ያ ከቅርብ ጊዜ በኋላ ማለት ነው። በነገራችን ላይ አለ፣ እውቀት እውቅና ድድብና ነው። በነገራችን ላይ ባዶ ነው። አዎ ሩታ፣ በነገራችን ላይ በፊት እንደዚያ አልነበረሽም የኔ ውድ ማለት ነው። ተረጋጊ። ለምሳሌ እንደዚህ መንጣጣት አያስፈልግም። ሚዲያ ላይ ነው አለሹ። ተረጋግተሽ ለሚመጣሽ ምን ፈልገሽ ነው? አይ ስለዚህ ነገር ማውራት አልፈልግም ብለሽ መሸኘት ትቻለሽ። ውዶቼ ላይክ አድርጉ፣ የኔ ውዶች ላይክ አድርጉ። ምንም አይከፈልባቸው። ደህና ናችሁልኝ፣ አለሁላችሁ። እግዚአብሔር ይመስገን። አንዳንድ አላችሁ ደግሞ እውነት የማይዋጥላችሁ ባያችሁ እንኳን የማትፈርዱ ማለት ነው። አዎ ለነገሩ አይዋጥላችሁም እውነት አኮ ውሃ ጠጡበት ካልተዋጥላችሁ ማለት ነው። እና ውዶችን ዛሬ እንግዲህ ሔርሜላ ላይ በራሷ ምት መታለች ማለት ነው። ሔርሜላ እንደዚ አልጠበኩም። በነገራችን ላይ በጣም እውነት ችላለች። አልፈርድባትም። ያው እሷ ቤት ባትሄድም አሪፍ ነው ብዬ ነው ማስሩ እንዲሁም ውጭ የተገናኙ ነው የመሰለኝና እንግዲህ ተንጣጣች፣ እያልጽሩታ ተንጣጣች። አለኔ የለም ሰው ክብር ምባል አታቅም። እንዴኔ ናት ክብር ምባል ማለት ንግግር ምን እንደሆነ አታቅም። ተረጋግተሽ እንደ ሴት ልጅ አንቺ አሁን ወልደሻል ምናምን ቢያንስ ምን አለበት ወልደሻል እንደ ወለደች ሴት ተረጋግተሽ ብታወሪ እንደ አንቺ አልለጣጠፍም። ክብር ካለሽ ማለች በማርያም ክብር ካለሽ ለሴቶችም ክብር ምናምን አንቺ እንዴት አፍረሽ እንዳገኘሽ አትናቅም እንዴ እንዲ አልቅስሽ አፈርደምሽ። ባልተሽ እኮ ነው አብረሽን ያገኘሽው እሱ ፋይል እንዳናመጣ። አዎ አትናካኪ። የእውነት ሁለታችሁ ለእኔ አንድ ነው። በነገራችን ላይ ንግግርሽ በጣም ነው የሚዘጋው። ንግግርሽ በጣም ንምፅ ተረጋጊ ወደ ራስሽ ተመለሽ ለዚህ ነው እውቅና ስኖራችሁ ነው ታዋቂ መሆን አለባችሁ ባይዘዌ እውቅና ከሌላችሁ ታዋቂነት ምንም አይሰራላችሁም ስጀምር በመዳም ቤት ነው የታወቃችሁ ማናችሁ ሌላ ማን ያችኋል ምን ይማራል ስጀምር ደግሞ የልጅ እናት ነሽ አይደለ? ለልጅሽ ስቲ ተረጋጊ ትንሽ ተረጋጊ እስቲ ምንድን ነው እንዲያ ምንድን ነው የሚባለው? ተንጣጣችብን እኮ ጋይስ፣ ተንጣጣች ጋይስ። በስማም እንደምሰድቡኝ አውቃለሁ። አይዶንኬር። ኮሜንት ነው ኦፍ ማድረግባችሁ እንድትናደዱ ዛሬ ማ ኦፍ ነው ደርግባችሁ። ላይክ አርጋችሁ ተወጣላችሁ እና ምልላችሁ ፈልጌ ነ ውዶቼ። እግዚአብሔርን በጣም ያስጠላል። በዚህ ልክ ማለት በዚህ ልክ እንደዚህ መነጋገር በጣም ነው የሚያስጠላ። ምን ላፋን ከፍታ እንደምታወራ አይታቸው አድሮታል። ኤንዌስ ከባድ ነው ግን ኤርሜል ላይ እንደ ራክሹ አስፈልግሽ ማብረሽ እውነት ለመናገር በሷዋ ማለት ተናደሽ፣ እዚ ውጽ ገቢ አርፍ ነው ብዬ ነው ማስበ ጥሩ አይደለም። ወደ ራስሽ ተመለሽ ኤርሜል ላይ ማለት ነው። በቃ አስፈልግም የራሳቸው ጉዳይ በጀመረ መቼ ተስማምተ መቼ ተዋዶ ነው የተጋቡ። ሲጀምር በኦዴንስ እኮ ነው፣ በኦዴንስ አልቅሳ ስትመጣ ስላሳዘነቻቸውን ኦዲንስ አብርሽ ተቀበል አብርሽ ተቀበል ብሎ አብርሽን አስጨንቆ እኮ ነው ሲጀመር ወደ ትዳር የገቡት። ሲጀመር ደግሞ ትዳሩ ፈልጎ አይደለም የገቡት አንድ ላይ የኖሩት በተመልካች ወይም ደግሞ በደጋፊ ነው፣ በደጋፊ የተነሳ ነው አንድ ላይ የኖሩት። ክብር የሚባል አታቅም ሩታ፣ በእናታችሁ ክብር የሚባል አታቅም። የእውነት ክብር የሚባል አታቂም። ተከባብረሽ ብታወሪስ ምን ችግር አለው? እንደዚህ ሚዲያ ላይ ከምትንጣጢ ማለት ነው። ሁሉ ታይልኝ እኮ ነው አለች። ጭራሽ አዎ እናቅሻለን። ሔርሜላ ላይ ማለት ነው እንክብካቤ ማ ትችልበታለሽ። አንደኛ ነሽ፣ ፍቅር አሰጣት፣ ክብር አሰጣት። አንደኛ ነሽ። እሷማ ንቃለች እኮ ንቃለች። እሱም ያው በዚህ ሰዓት ትዳሩ ስለሚፈልግ ደፋ ቀና ያለ ነው የምትመልሰው። መዚ ያስጠላል። ፊት ስሰጥቅ አንተ ታበዛለ። እጅ እጭ ምናምን ይደብራል። ወደ ራስሽ ተመለሽ። ይሮታ የእውነት የልጅ እናት ነሽ። ወደ ራስሽ ተመለሽ። አትገመች በሚዲያ በተንጣጣ፣ አይደለም በነገራችን ላይ ተረጋጊ። ምንም የሚያደባድብሽ ነገር የለም አልፈልግም ማለሽ አይደለ? ምን ያንጣጣሻል? እሷ ስትመጣ አብርሽ ማትፈልጊ ከሆነ ምን ያንጣጣሻል? የእውነት እሱ ሲመጣ በቃ እያዙን ሊቀቁኝ ነው ምት አልፈልግም ነው ምት። ሌላ ሴት ስትመጣ ምን ያንገበግብሻል? እንዲሁም የተንገበገብሽው አንቺ ነሽ። ባይዘዌ ማለት ነው። ልጆቹ አይዳ ፈጥሮ ሚዲያ ላይ ስለሰሩ በአንቺ ቤት ሙድ መያሸሽ ነው? ሙድ ቤት በአንቺ ሙድ እንደምንይዝ አታቂም? እንደሄን የእውነት ያስጠላል፣ በቃ ያስጠላል። ዘቅት ሻሙ ዘቅት። ወደ ራስሽ ተመለሽ። ያ እንደዛ ነው እውነታው። አይዋጥላችሁም አደለ ተመልካች? የማይገባችሁ ማለት ነው። አሁን ያለችበት ስነ ስርዓት ነው ብላችሁ ነው የምታስቡ? እንደዚህ ሰው ቤቷ መጥቶ እጅ ዘርግታ እግዚአብሔር ሰላም ምንባል አላደረገችም። ለራስሽ ክብር ቢኖርሽ በሚዲያ እንደዚያ አትንጣጭም። ሲቀጥል ደግሞ ትዳርሽን በስነ ስርዓት ብትይዥ ለባልሽ ክብር ቢኖር ፍቅር ቢኖር ቤትሽ መሰብሰብ የሚቺ አንቺና አንቺ ብቻ ነሽ። ያ አንቺና አንቺ ብቻ ነሽ ለምን ሴት ብላተኛ ናት። ሴት ብልጥ ናት። እሱ እንኳን ውጭ ውጭ ብል ማለት ነው እንዴት ቤቱ እንዲገባ ማድረግ እንደምችል ሴት በጣም ይታቃለች። በደንብ በፍቅር ገባቸው አይደለም። እና በጣም ነው ያዘንኩባት። ማርያምን በጣም ተንጣጣችብን እኮ ጋይስ። በቃ ሩተ ጀግና። ሩተ ወደፊት ስትባይ በቃ አንቺ እኮ ታዋቂ የሌለ በቃ ዓለም ላይ ላንቺ ሴት የለም። አልንቺው ቅና በኢየሱስም አረ ጌታ ሆይ አረ ሌሎቹ ምን ይበሉ? የእውነት ባለም፣ የታወቅሽ እኮ ነው የሚመስል። ቲክቶክ እንደዚህ ፎቶ ይዞሽ የሚሮጡ ነገ እኮ ኢትዮጵያ ሲገቡ ማለት ነው፣ ዋይፋ ስለሌለ ይረሱሻል። ያ ብዙዎቹ አይተናል፣ በፊት የነበሩ አውድ የሉ እና ተረጋጊ፣ ካም ዳውን ቤቢ ተረጋጊሽ፣ ወደ ራስሽ ተመለሽ። ለማንኛውም ሔርሜላ ልክ ልክሽ ነው ነገረችሽ፣ ልክ ልክሽ እስከዛሬ የነገረሽ ሰው የለም ባይ ሰዊ እና ወደ ራስሽ ተመለሽ። ዛሬ ስድብ እንደምቀበለው ተስፋ አደርጋለሁ።